ዘግናኙ ፍርድና አሰቃቂው ግድያ በቤተ ክርስቲያን ውስጥ። በመካከለኛው ዘመን አውሮፓ ቤተ ክርስቲያን የመንፈስ ብቻ ሳትሆን የፖለቲካ የኢኮኖሚና የፍልስፍና ማዕከል ነበረች። የጳጳሱ ስልጣን ከንጉሶች ዘውድ በላይ ይከብድ ነበርም። ነገር ግን ይህ ታላቅ ስልጣን ቢበሰብስና ከውስጥ ሲመዘበር የንጽህናን የመጠበቅ ጥያቄ በቤተ ክርስቲያኗ አእምሮ ውስጥ ተቀጣጠለም። መናፍቅነት፣ ይህ ቃል በወቅቱ ሰፊ ትርጉም ነበረው። እምነቱን የመጠበቅ ነፃነት ወይም የአጥቢያ ቄስን ስነ ምግባር መተቸት ሳይቀር በወቅቱ ስልጣን ላይ የነበረውን አስተምሮ እንደ መቃወም ይቆጠር ነበረም። ቤተ ክርስቲያን ከእውነት ውጪ ሌላ አማራጭ የለም በሚል መርህ እነዚህን አደገኛ ሀሳቦች ከስሩ ለመንቀል ኢኩዊዚሽን የተባለውን የመንፈስ ጦር መሳሪያ መዘዘች። የመካከለኛው ዘመን ፍርድ ቤት ስርዓቱና ማስፈጸሚያው አስራ ሁለተኛው እስከ 15ኛው መቶ ክፍለ ዘመን የመጀመሪያው ኢኩዊዚሽን። ኢኩዊዚሽን የተወለደው በ12ኛው መቶ ክፍለ ዘመን መጨረሻ ላይ በደቡብ ፈረንሳይ ነበረም። ቤተ ክርስቲያኗ ካታርና ዋልደንሲያን የተባሉት ቡድኖች ለሕዝብ አደጋ እንደሆኑ ስላሳየች ነው። ይህ የካቶሊክ ታሪክ ነው። ስልጣንና መርማሪዎች ምርመራውን ለማካሄድ ርዕሰ ሊቃነ ጳጳሳት ግሪጎሪ ዘጠነኛ በ1231 ዓ.ም ዶሚኒካን ዶሚኒካንና ፍራንሲስካን መነኮሳትን ኢንኩዊዚተሮች በሚል ስያሜ መሾም ጀመሩ። እነዚህ መርማሪዎች በቀጥታ ለጳጳሱ እንጂ ለአጥቢያ ጳጳሳት ተጠሪ አልነበሩም። ይህ ለስርዓቱ ልዩ ከፍ ያለና አስፈሪ ስልጣን ሰጠው። ሚስጥራዊ ክስ ተከሳሾች ማን እንደከሰሳቸውና ምስክሮቹ እ ማን እንደሆኑ የማያውቁበት ሁኔታ ነበረም። ተከላካይ ጠበቃ መቅጠርም እጅግ አስቸጋሪ ነበረ። ማሰቃየት ቶርቸር፣ በ1252 ዓ.ም። በጳጳስ ፈቃድ ማሰቃየት ሕጋዊ የምርመራ ዘዴ ሆንም። ከዋና ዋና ዓላማዎቹ አንዱ የኃጢአት ኑዛዜን ማስገደድ ነበረም። አሰቃቂዎቹ መሳሪያዎች እንደ የማሰቃያ መንኮራኩር፣ የውሃ ማሰቃያ እና ሌሎች በሰውነት ላይ ዘላቂ ጉዳት የሚያደርሱ መሳሪያዎች በሰፊው ጥቅም ላይ ውለዋል። ኑዛዜ ከሌለ የሚቀጣበት መንገድ አልነበረም እና ህመሙ እውነትን እንዲወልድ አስገድደው ያሳምኑ ነበረም። ለመሆኑ እንዴት በቤተ ክርስቲያን ስር እንደዚህ አይነት አሰቃቂ ፍርድ ይፈረዳል? ሁሉንም አንድ በአንድ እንፈትሸዋለን። የጥቁሩ ዘመን አርማ የኢክዊዚሽን የጥላና የብርሃን ድራማ። አንዳንዶች በሃይማኖት ስም የተገነባውን ቤተ ክርስቲያን እንደ የክርስቶስ አካል ሲያዩ፣ የኢክዊዚሽን ዘመን ግን ይህ አካል በጥላቻ በፍርሃትና በስልጣን ጥም እንዴት እንደተጎሳቆለ የሚያሳይ ህያው ምስል ነው። ብርሃን የደበዘዘበት ዘመን ዘ ዲሚንግ ላይት በመካከለኛው ዘመን አውሮፓ ቤተ ክርስቲያን የመንፈስ ብቻ ሳትሆን የፖለቲካ የኢኮኖሚና የፍልስፍና ማዕከልም ነበረች። ከላይ እንዳልኳችሁ የጳጳሳቱ ስልጣን ከንጉሶች ዘውድ በላይ ከባድ ነበርም። ነገር ግን የታላቅ ስልጣን ሲበሰብስ፣ ከውስጥም ሲመዘበር የንጽህናን የመጠበቅ ጥያቄ በቤተ ክርስቲያኒቷ አእምሮ ውስጥ መቀጣጠል ጀመረም። ከ13ኛው መቶ ክፍለ ዘመን ጀምሮ የኢኩዊዚሽን ፍርድ ቤቶች እንደ ጨለማ ጥላ በየቦታው ተዘረጉ። እነዚህ ፍርድ ቤቶች ከፍርድ ቤት ይልቅ የምርመራ ማዕከላት ነበሩ። የድራማው አካል ሚስጥራዊው መርማሪ ነው። እውነትነትን ይናገራል፣ ይሉታል። የዘግናኙ ስርዓት ትዕይንት። መርማሪዎቹ ብዙ ጊዜ ዶሚኒካን መነኮሳት ከህግ በላይ እንደሆኑ ይሰማቸው ነበረም። ማን ከሰሰ መች ተከሰሰ የሚለው ጥያቄ የለም። ተከሳሹ ራሱን የሰረዘ ያህል ነበረ። እውነትን የማስረዳት ሸክም በተከሳሹ ላይ ነበር። ይህ እውነት ብዙ ጊዜ በአሰቃቂ ስቃይ ይወጣ ነበረ። ብልሃተኛ የሆኑ የማሰቃያ መሳሪያዎች እንደ ራስና ስፔን ቦት ስጋንና አጥንትን በመበጣጠስ የውሸት ኑዛዜን ያስገድዱ ነበረ። ይህም ማለት ወንጀለኛ ተብሎ የተያዘው ሰው የተከሰሰው በውሸት እንኳን ቢሆን ከስቃዩ ለመገላገል አዎ አድርግ ያለው ይላል። ይህ ደግሞ በስፔን ኢኩዊዚሽን ውስጥ የነበረው የህዝብ ትዕይንት ነበረ። ንስሐ የገቡት በውርደት ይለቀቁ ነበረ። ንስሐ ያልገቡት ግን ለከተማ አስተዳደር እጃቸውን ይሰጡና በቤተ ክርስቲያን ለነብሳቸው ጥቅም ሲባል በተላለፈ ውሳኔ መሰረት እንጨት ላይ ተሰቅለው እንደ ስጋ ይቃጠላሉ። ይህም ለተመልካች ሁሉ የፍርሃትና የመገዛት መልእክት የሚያስተላልፍ አስደንጋጭ ትምህርት ነበረም። አንዱ የተቃጠለው ባለ ፒኤችዲው ጆን ሁስ የተባለ ሰው ነው። ይህ ሰው የ15ኛው መቶ ክፍለ ዘመን ቄስ ጃን ሁስ የኢንኩዊዚሽን ስርዓት የጨበጠው የማያጠያይቅ ስልጣን ምስክር ነው። ሁስ በቦሄሚያ፣ በአሁን ቼክ ሪፐብሊክ የፕራግ ዩኒቨርሲቲ መምህርና ቄስ ነበሩ። ልባቸው ያረረው የካቶሊክ ቀሳውስትን የቅንጦት ኑሮ፣ በገንዘብ የሚሸጥ የኃጢአት ይቅርታና ከወንጌል የራቀ ህይወትን በመቃወም ነበረም የሁስ አቋም መገዛ ያለብን ለሰው ወይ ደግሞ ለጳጳሳቱ ሳይሆን ለክርስቶስ ብቻ ነው። የጳጳሱ ትእዛዝ ከክርስቶስ ትእዛዝ ጋር የሚቃረን ከሆነ መታዘዝ የለብንም ብለው በመናገራቸው ነው ኃጢአተኛ የተባሉት። የአቋም ከኃጢአት ይቅርታ ገንዘብ የምታገኘውን ቤተ ክርስቲያን ቀጥታ ማስፈራሪያ ነበረም። በ1415 ዓ ምት በኮንስታንስ ጉባኤ ፊት እኚህ ቄስ ቀረቡ። የንጉሱ የጥበቃ ቃል ተጥሶ እስር ቤት ገቡ። የእኩዊዝን መርማሪዎች ምርጫ ሰጧቸው። አንደኛ አስተምሮቱን ሙሉ በሙሉ ክዶ መትረፍ፣ ሁለተኛ ግን ለእምነቱ መቆምና በእሳት መቃጠል። ጃን ሁስ በመጨረሻው ሰዓት እንዲህ አሉ። እምነቴን ለመካድ ፈቃደኛ አይደለሁም፣ ያመንኩበትንና የተረዳሁትን እውነት ከመቃወም ይልቅ በእሳት መሞትን መርጫለሁ ሲሉ መልስ ሰጡ። በጁላይ 6 1415 ነው ልብ የሚሰብር ትዕይንት ተፈጸመ። ጃን ሁስ ከክህነቱ ተሻሮ ልዩ የወረቀት ኮፍያ ተጭኖባቸው አስቀያሚ መናፍቅ የሚል ጽሑፍ ተደርጎበት ወደ መቃጠያ ስፍራው ተወሰዱ። ሰውነታቸው በእንጨት ላይ ታስሮ በእሳት ሲነድ መዝሙር ሲዘምሩ መሰማቱን የዘመኑ የታሪክ ጸሐፊዎች ገልጸዋል። ይህ ተግባር በቦሄሚያ ታላቅ አብዮት ወይም የሁሳውያን ጦርነት እንዲቀሰቀስ አደረገም። ሌላው ምዕራፍ ሁለት የዘመናችን ነጸብራቅና ይቅርታ ነው። ዛሬ ባለንበት ዘመን ካቶሊክ ቤተ ክርስቲያን ከዚህ ዘመን ጋር ያላትን ታሪካዊ ግንኙነት በጥልቀት እንፈትሸዋለን። የቤተ ክርስቲያን ኑዛዜ በሚሌኒየም ማለት ነው በ2000 በፈረንጆቹ ዓመተ ምህረት ርዕሰ ሊቃነ ጳጳሳት ጆን ፓውሎስ ዳግማዊ በይፋዊ ስነ ስርዓት ቤተክርስቲያኒቷ በታሪክ ውስጥ በፈጸመችው ጥፋትና ኢፍትሐዊ ድርጊቶች ኢኩዊዚሽንን ጨምሮ ይቅርታ ጠይቀዋል። ይህ ተግባር የማስታወስና የመታደስ ዘመንን የመርሳት ወሳኝ እርምጃ ነበረም ዘመንን የሚመሰርት ወሳኝ እርምጃ ነበረ። ዘላቂ ትምህርት የኢኩዊዚሽን ታሪክ ሃይማኖታዊ እውነትነትን በኃይል ማስፈጸም ምን ያህል አደገኛ እንደሆነ ያሳያል። የሰዎችን ነፃነት፣ የሀሳብ ልዩነት፣ የህሊና ነፃነት የማክበር አስፈላጊነትን ያጎላል። ይህ ታሪክ በጨለማ ውስጥ ያለ የብርሃን ነጥብ ሆኖ የቤተ ክርስቲያንን የወደፊት መንገድ ነው ሰላምና የሰው ልጅ የሰብአዊ መብት ፍላጎት ይቀርጻል ምድር በምትናወጥበት ሰማይ በጭስ በታጠረበት ዘመን አውሮፓ የሃይማኖት ብርሃን ሳይሆን የፍርሃት ጥላ ተሸፍኖ ነበርም። ይህ አፍታ የካቶሊክ ቤተክርስቲያን ከዘላለማዊ ድህነት ተስፋ ባሻገር ስጋንና ነፍስን የሚዳኝ ፍጹም ስልጣን በጨበጠችበት ወቅት ነው። ይህ ኢንኩዊዚሽን ይባላል። እናም እነዚህ የተጠቀሱ ፍርደ ገምድልነት ስርዓት ከማንኛውም ዓለማዊ ፍርድ ቤት በተለይም በእምነት ስም ተነስቶ እውነትን ከማንኛውም ዋጋ በላይ ለማ

ተልኮ ተሰጥቶናል ይላሉ። ታዲያ የሰውን ነብስ ሊያድን የመጣ ተቋም እንዴት የሰውነትን ስቃይ ዋና መሳሪያው አደረገም? በመስቀል ስር ፍቅርና ምህረትን መስበክ የነበረበት ቤተ ክርስቲያን እንዴት አድርጎ የእንጨት መሰላልና የእሳት ነበልባልን፣ የብልት መቆረጥን፣ የእስር ቤት ጨለማን የሥርዓቷ ማዕከላዊ ክፍል አደረገች? ሁላችሁም ልትጠይቁ ይገባል። ዛሬኛ በዘመናዊው ብርሃን ስር ቆመን ከ800 ዓመታት በላይ ወደኋላ ተመልሰን እንዳስነዋል። በዚያ ጊዜ መናፍቅ የሚለው ቃል የ ሞት ፍርድ ሲሆን የካህን ልብስ የለበሰ መርማሪ ከዓለማዊው ገዢ የበለጠ የሚያስፈራ ነበርም። እያንዳንዱ የዚህ ድራማ ገጽ ከዘግናኙ የስፔን ኢኩዊዚሽን ዝርዝር እስከ ጃን ሁስ የተቃጠለ ሰማዕትነት ድረስ የቤተ ክርስቲያን ሥልጣን ከሰብአዊነት ጎዳና ሲስት የተፈጠረው ታሪካዊ ቀውስን ዳሰናል። ይህ ታሪክ በሃይማኖትና በጭካኔ መካከል ያለውን ቀጭን መስመር ለመረዳት የሚደረግ ጉዞ ነው። ያልተሰሙ ሚስጥራዊ ፋይሎችና የህሊና ሰማዕትነትን እንዲሁም ደግሞ የኢኩዊዚሽን ታሪክ የጃን ሁሰን ያህል ዝነኛ ያልሆኑ ነገር ግን በእምነትና በፍልስፍና ስም የታገሉ በርካታ ጀግኖችና ሰለባዎችን ደግሞ በጥቂቱ እንይ። አንደኛው ፈላስፋው የፈላስፋው ፍጻሜ ነው። ጆርዳኖ ብሩኖ ይባላል። ሚስጥሩ ብዙ ጊዜ ትኩረት የሚሰጠው ጋሊሊዮ ጋሊሌ ላይ ነው። ነገር ግን ከጋሊዮ አስርት ዓመታት ቀደም ብሎ የጨለመው የሮም ኢኩዊዚሽን ሌላኛው ታላቅ ሰለባ ጆርዳኖ ብሩኖ የተባለ ፈላስፋ ነበረ። የቤተ ክርስቲያኑ ሰለባ ብሩኖ የመታነቂያ ገመድ የገጠመው በሃይማኖታዊ ክህደት ሳይሆን በፍልስፍናዊ አስተሳሰቦቹ ነበረ። አሰቃቂው ክስተት ብሩኖ አጽናፈ ዓለሙ ማለቂያ የሌለውና በቢሊዮን የሚቆጠሩ ኮከቦች እንዳሉበት ያምን ነበረም። እነዚህ የራሳቸው የፀሐይ ስርዓት ያላቸው ናቸው። ይህ ደግሞ በቤተ ክርስቲያን ዘንድ ሰው በምድር ላይ ያለውን ማዕከላዊ ስፍራ የሚነጥቅ የሥነ መለኮት አስተምሮ የሚሽር አደገኛ መናፍቅነት ተደርጎ ተቆጠረበት። ውጤቱም ለስምንት ዓመታት ታስሮ ከተመረመረ በኋላም በ1600 ዓ ም ሮም ውስጥ በህዝብ ፊት ተቃጠለ። ኢኩዊዚሽን በፍልስፍናዊ አስተሳሰብ ብቻ ሰውን የገደለበት እጅግ ጨካኝ ምሳሌ ነው። ሌላው የድብቅ ማህደራት መከፈት ነው። ለዘመናት የኢኩዊዚሽን ሰነዶች በቫቲካን ውስጥ በሚስጥር፣ በቅዱስ ቢሮ ሆሊ ኦፊስ መዝገብ ቤት ውስጥ ተቆልፈው ነበረ። ማንም እንዳያቸው አይፈቀድም። እነዚህ ፋይሎች በተጠቂዎች ስም የተሰሩ ሁሉንም የምርመራ ዝርዝሮች የአሰቃቂ ድርጊቶች መግለጫዎችና የተላለፉ ፍርዶችን አካተው የያዙ ድብቅ ሰነዶች ነበሩ። አሁን ያለው ሁኔታ ታዲያ በ20ኛው መቶ ክፍለ ዘመን መገባደጃ ላይ፣ በተለይም ደግሞ በሚሊኒየሞቹ መጀመሪያ ላይ የቫቲካን ሚስጥራዊ ማህደራት ለተመራማሪዎች ተከፈቱ። ይህ መክፈቻ የታሪክ ተመራማሪዎች ኤክዊዚሽን ምን ያህል ጨካኝና ዘግናኝ እንደነበር ወይም በተቃራኒው ከሌሎች የዓለማዊ ፍርድ ቤቶች አንጻር እጅግ በጣም ዘግናኝና አስፈሪ አሰቃቂ እንደሆነ በግልጽ ሊታይ ችሏል። ሌላው አንደኛው የጠንቋይ አደን ነው። የጨለማው ልዩነት ምንም እንኳን የኢኩዊዚሽን ስም ከጨለማው ዘመን ጭካኔ ጋር ቢያያዝም፣ በተለይ የሮማው ኢኩዊዚሽን ከሰሜን አውሮፓ ዓለማዊና ፕሮቴስታንታዊ ፍርድ ቤቶች በተለይም በጠንቋይ አደን ጉዳይ ላይ አንጻራዊ ጥንቃቄ ይደረግ ነበረም። አብዛኛው የታላቁ የአውሮፓ የጠንቋይ አደን ከ15ኛው እስከ 18ኛው መቶ ክፍለ ዘመን የተካሄደው በሲቪል ወይ ደግሞ ዓለማዊ ፍርድ ቤቶች በፕሮቴስታንታዊ አካባቢዎች ነበረ። የሮም መርማሪዎች ብዙ ጊዜ ጠንቋይነትን የሚያረጋግጡ ማስረጃዎች በቂ አይደሉም በማለት ክሶችን ያሰናብቱ ነበር። ሆኖም የስፔን ኢኩዊዚሽን ግን በተወሰኑ ጊዜያት በሰሜን ስፔን እና ባስክ ክልሎች ውስጥ በጠንቋይነት የተጠረጠሩ ሰዎች በአሰቃቂ ሁኔታ ፈጅተዋቸዋል የኢኩዊዚሽን ተቋም እስከ ዛሬ ድረስ በቫቲካን ውስጥ አለ ነገር ግን ማንነቱ ዓላማውና ፈጻጸሙ ሙሉ በሙሉ ተቀይሯል ይላል ሰነዱ ቅዱሱ ቢሮ ወደ እምነት አስተምዕሮ ጉባኤ የጨለማው ስፍራ አዲስ ስም በ1965 ዓ ም ርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ የነበረው የቅዱስ ቢሮ ጉባኤ ይሄ ዘግናኙ ሰነድ ያለበት ማለት ነው ሆሊ ኦፊስ የሚለውን ስም ለውጠው የእምነት አስተምሮ ጉባኤ ብለውታል የዓላማ ሽግግሩ ይህ ለውጥ ከመናፍቃን የማጥፋትና የመቅጣት ተግባር ወደ የካቶሊክ እምነት ትምህርት በንቃት የመጠበቅና የመግለጽ ተግባር እንዲሸጋገር አድርገዋል። በዘመናችን ሲዲኤፍ የሥነ መለኮት ጽሑፎች የሃይማኖታዊ አቋሞችን ይገመግማል እንጂ ሰዎችን በእሳት አያቃጥልም። የታሪክ ንስሐ። የካቶሊክ ቤተ ክርስቲያን ከኢኩዊዚሽን ታሪክ ጋር መታገል የጀመረችው በሀያኛው መቶ ክፍለ ዘመን ነው። ርዕሰ ሊቃነ ጳጳሳት ጆን ጳውሎስ ዳግማዊ በመጋቢት 12 2000 ዓ.ም በሮም ታላቅ የሆነ የይቅርታ ቀን አዘጋጁ። ልብ የሚነካ ኑዛዜ ጳጳሱ በቤተ ክርስቲያን ታሪክ ውስጥ በሃይማኖት ስም የተፈጸሙትን ኢፍትሐዊ ድርጊቶች የኢኩዊዚሽን ጭካኔና፣ ለሌሎች እምነቶች አለመቻቻልን ጨምሮ በይፋ እግዚአብሔርን እና የሰውን ይቅርታ ጠይቀዋል። ይህ ቤተክርስቲያኗ በታሪክ ውስጥ የሰራቻቸው ስህተቶችን አምኖ የመቀበል ትልቁ ዘመናዊ ምልክት ሆኖ ተጽፏል። የኢኩዊዚሽን ታሪክ የጨለማው ዘመን አሳዛኝ ምዕራፍ ሆኖ ሳለ ዛሬ ባለንበት ዘመን ቤተክርስቲያኒቷ ታሪካዊ ኃላፊነትን ተቀብላ ወደ የእውነት ጉባኤ በተሸጋገረ ተቋም ተወክላለች። ይህ ድንቅና አሳሳቢ እንዲሁም ደግሞ ዘግናኝ ታሪክ የቤተክርስቲያንን አቋምና ሚስጥራዊ ጉዳዮችን ጨምሮ ዛሬ ላይ በአዳዲስ ተስፋ ተሞልቷል ይላሉ አዲሶቹ ሰነዶች።